አባ እንኳን ለጽጌ ጾም አደረሰ። እንዘ ተሐቅፊዮና ክበበ ጌራ ወርቅ ሲባል ቤተ መቅደሱን መዞሩ ምሥጢሩ ምንድን ነው? ቤተሰቦቻችን የድሮ አካውንታችን ስለተዘጋብን ይህን የመሰለና ቀጣዩ ትምህርት እንዲደርሳችሁ ሰብስክራይብ ወይም ፎሎው፣ ላይክ፣ ሼር፣ ኮፒ ሊንክ ያድርጉ። ቤተሰብ ይሁን ልጀ፣ እንኳን አብሮ አደረሰን። ጥሩ ጥያቄ ነው። በማኅሌተ ጽጌ በሚቆምበት ጊዜ እንዘ ተሐቅፊዮና ክበበ ጌራ ወርቅ ሲባል የሚዞርበት ምሥጢሩ በጽጌ ማኅሌት ጊዜ የሚባሉ ብዙ ወረቦች ነበሩ። ለሥርዓተ ዑደቱ እነዚህ ወረቦች ከሌሎቹ ተለይተው ለምን ተመረጡ ታዲያ ስንል በመጀመሪያ እነዚህ ሁለት ወረቦች ሁሉም ምሥጢር ያስተባበረ መልእክት ስላላቸው ነው። ይሁም ነጭና ቀይ መልክ ያለው አበባ ልጅሽን ይዘሽ ወደ ቤተ መቅደስ እንደ ዕለተ እንጽህ ተብሎ በሙሴ እንደተጻፈው በወለድሽ በቀን ወደ ቤተ መቅደስ እንደ ገባሽ ርግቤ ሆይ ከሕዘን ታረጋጊኝ ዘንድ ነኝ አዛኝቱ ድንግል ሆይ ደስተኛ ከሆነው አገብርኤልና እንደ አንቺ ርኅሩህ ከሆነው ከቅዱስ ሚካኤል ጋር ነይ በማለት ጻዳ በመለኮቱ ወቀይህ በትስብቱ የሚባል ልጅን ታክፋ ወደ ቤተ መቅደስ እንደገባች ወደ ልቡናዬ ግቢ ከሕዘኔም አረጋጊኝ ብሎ ደራሲው ይማጸናል ሊቁ እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዳ ወቀይህ ነጭና ቀይ የበነ አበባ ልጅሽን ታክፈሽ ሲል መጽሐፍ ቅዱሳዊ መሠረት ይዞ ነው። ይኸውም ጌታችን ኢየሱስ ክርስቶስ በነጭና በቀይ ይመሰላል። መፍቀሬ ጥበብ ሰሎሞን ከመዝሙራት በሚበልጥ መዝሙሩ ላይ ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው መሐ አምስት ዐሥር ብሎ ከዘመረው መዝሙር ወስዶ ነው። ይኸውም ነጭ የድል አድራጊነት ምልክት ሲሆን ቀይ ደግሞ የመሥዋዕትነት ምሳሌ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ በከፈለው መሥዋዕትነት አዳምንና ልጆቹ ከሞት ባርነት አድኖ ዲያብሎስን ከነሠራዊቱ ድል አድርጓልና፣ ነጭ የመለኮቱ ቀይ የትስብቱ ምሳሌ ነው። ጌታችን ኢየሱስ ክርስቶስ በተለየ አካሉ ሰው ሆኗል። ደስተኛ ከሆነው ከገብርኤል ጋር ነይ ማለቱ ገብርኤል ደስተኛ የሆነው በምን ምክንያት ነው? ያሉ እንደሆነ እርሷን ያበስር ዘንድ በተላከ ጊዜ ራሱን ከመላእክት መካከል እንደ ድለኛ በመቁጠር እጅግ ተደስቶ ነበርና። ይህንን ሊቁ ቅዱስ ኤፍሬም ደስተኛ ሆነህ የምስራችን የተናገርክ መልአኩ ገብርኤል ሆይ ለአንተ የተሰጠ ክብር ታላቅ ነው፣ ወደ እኛ የመጣ የጌታን ልደቱን ነገርከን። ለድንግል ማርያም ጸጋን የተመላሽ ወይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ብለህ አበሰርካት ብሎ ገልጾታል። ቅዱስ ገብርኤል መጋቤ ብሥራቷ መሆኑ ለእርሱ ትልቅ ክብር ነውና፣ እንደ አንቺ ርኅሩ ከሆነው ከሚካኤል ጋር ነይ ማለቱ ደግሞ ቅዱስ ሚካኤል ለሰው ልጅ በመራራት ይመስላታል። ክበበ ጌራ ወርቅ ሊባል መቅደሱን መዞሩ ደግሞ ቅዱስ ጊዮርጊስን ስለሚያነሳ ነው። ቅዱስ ጊዮርጊስ በኢትዮጵያ ጉዳይ እመቤታችንን ይጋራታልና፣ ይኸውም ኢትዮጵያን ከእመቤታችን ቀጥሎ በጅስራትነት ተቀብሏታል። በዚህም የኢትዮጵያ ገበዝ እስከ መባል ደርሷል። ይህን በሚያስተባብር መልኩ ሊቁ የስሙ ምልክትና የሞቱ መታሰቢያ የተጻፈብሽ ከሚያበራ ወርቅ ይልቅ እንደ ዓይን የጠራ ንጽሕና ያለሽ የጊዮርጊስ የመንግሥቱ ሽልማት የአበባ አክሊል ማርያም ሆይ አንቺ ለእርሱ ሁሉም ታሰግጅለታለሽ፣ እርሱ ለአንቺ ይሰግዳል በማለት ዘምሯል። ሊቃውንቱ ይህን እየወረቡ ቀሳውስቱ የእመቤታችንን ሥዕልና የቅዱስ ጊዮርጊስን ሥዕል ይዘው ቤተ መቅደሱን ይዞራሉ። ይኸውም ስደቷን ለማዘከር እንዲሁም የኢትዮጵያን መልክአ ምድር ዞራ መጎብኘቷንና ሀገሪቱን በቃል ኪዳን መረከቧን ለማሰብ ነው። የቅዱስ ጊዮርጊስ ሥዕልም አብሮ መዞሩ ስለ ሦስት ምክንያት ነው። እነርሱም ከላይ ለመግለጥ እንደተሞከረው እመቤታችን በስደቷ ወራት የኢትዮጵያ ባለአደራ ሆና እንደተሰጠች ቅዱስ ጊዮርጊስም የኢትዮጵያ ገበዝ ኾኖ ተሰጥቷል። ስለዚህ ቅድስት ቤተ ክርስቲያን ይህንን ጥምር ምሥጢር ለማዘከር የጊዮርጊስን ሥዕል ከእመቤታችን ሥዕል ጋር ይዛ ሥርዓተ ዑደት ታከናውናለች። ቅዱስ ጊዮርጊስ ሊቀ ሰማዕታት ሲሆን ሰማዕትነት ደግሞ እሳትና ስለት ብቻ አይደለም። ስደትም አንዱ ሰማዕትነት ነው። እሞሙ ለሰማዕት የሰማዕታት እናታቸው የተባለች እመቤታችን ሰማዕትነትን ባርካ ለሰማዕታት አለቃ ለቅዱስ ጊዮርጊስ እንደሰጠችው ለማስረዳት ነው። ምክንያት ቅዱስ ጊዮርጊስ ለእመቤታችን ካለው ልዩ ፍቅርና አክብሮት የተነሣ ደምርኒ ፍልስትየ ምስለ ፍልስትኪ፣ ፍልስቴን ከፍልስትሽ ጋር ደምሪልኝ ብሎ ተማፅኗት ነበር። ይኸውም አልቀረም፤ የቅዱስ ጊዮርጊስ ፍልሰተ ዐፅሙ እመቤታችን ከሞት ተነሥታ ከመቃብር በፈለሰችበት በነሐሴ ቀን አብሮ ይከበራል። ይህ ታዲያ ከሥዕሉ ጋር ምን ያገናኘዋል ያልን እንደሆነ ፍልሰት የሚለው ቃል በጣም ብዙ ትርጉም ያለው ቃል ነው። ፈለሰ፣ ተሰደደ፣ ተንከራተተ ማለት ነው። ፍልስቴን ከፍልስትሽ ጋር ደምሪልኝ ማለቱ ስደቴን፣ ከስደትሽ፣ መከራዬ ከመከራሽ ጋር ደምሪልኝ ማለቱ ነው። ይህን ምሥጢር የተረዳች ቅድስት ቤተ ክርስቲያን በዘመነ ጽጌ የሰማዕቱን መከራና ስደት ከእመቤታችን መከራና ስደት ጋር በአንድነት ታስባለች። ባሕረ ጥበባት ቅዱስ ያሬድ፣ አእሚሮ ጊዮርጊስ ንጽሐ ሥጋሃ ሊቀ ሰማዕታት ሰገደ ላቲ ወአምኃ ለንግሥተ ሰማይ፤ ወይቤላ ጊዮርጊስ ለማርያም ደምርኒ እም ከመ ኅቡረ ንባዕ ሠናየ ገድለ ተጋደለ። የሰማዕታት አለቃ ቅዱስ ጊዮርጊስ ለሰማይ ንግሥት ለመቤታችን ንጽሕናዋን አውቆ እጅ በመንሣት ስገደላት፤ ጊዮርጊስ ማርያምን እንዲህ አላት እናት ሆይ በአንድነት እንገባ ዘንድ ከገድል ከትሩፋትሽ አንድ አድርጊኝ አላት፤ መልካም ገድልንም ተጋደለ። በማለት ከላይ የተገለጠውን ኀይለ ቃል ይበልጥ አጉልቶ አምልቶ ይነግረናል። ቅድስት ቤተ ክርስቲያን የምሥጢር ገበታ በመሆኗ የምታቀርባቸው ምስጋናዎች ኅብረ በዓላትን የሚያዘክሩ ምሥጢር እዘል ናቸው። ለምሳሌ ጥቅምት እሑድ ቀን ቢውል በዚህ ዕለት ብዙ በዓላት ይገኛሉ። ዋና ዋናዎቹ ብንጠቅስ ሰንበት፣ እመቤታችን፣ አቡነ ገብረ መንፈስ ቅዱስ፣ ያዕቆብ ወልደ እልፍዮስና ቅዱስ ኪራኮስ ናቸው። ስለዚህ ስንዱዋ እመቤት ቅድስት ቤተ ክርስቲያን እነዚህን በዓላት በሚያዘክር መልኩ ሁሉንም ሳትዘነጋ በየመደቡ እያዘጋጀች፣ በቅደም ተከተል እየደረደረች፣ ሥርዓትና ውበት ባለው መልኩ ምስጋናዋን ለፈጣሪዋ ታቀርባለች። ቅድስት ቤተ ክርስቲያን ሁልጊዜ ማኅሌቷን የምትጀምረው በፈጣሪዋ ምስጋና ሲሆን ለምሳሌ ማኅሌት በተቆመ ጊዜ የማይቀር የማኅሌት መክፈቻ የምስጋናዎች ሁሉ መባቻ መጀመሪያ የሆነው መልክአ ሥላሴ ነው። ስቡሕ ተብሎ መልክአ ሥላሴ ተጸንጽሎ ተመርግዶ ሲያልቅ ቀጥታ ወደ ዚቁ ይሸጋገራሉ። ዚክ ማለት እስትግቡህ ስብስብ ማለት ነው። ከተለያዩ የዜማ መጻሕፍት ተውጣቶ የተዘጋጀ ምስጋና ስለሆነ ሊቃውንቱ ዚቅ ብለውታል። በረከታቸው ይደርብን አሜን። ወስባሃት ለእግዚአብሔር። መልካም ጾም ለሁላችንም ይሁንልን። አባ አመሰግናለሁ። ሌሎችም ጥያቄዎች ሲኖሩኝ እጠይቃለሁ። ቤተሰብ ይህን የመሰለ ትምህርት ያስተማረን ለአባቴ ቃለ ሕይወት ያሰማልን። ደግሞ የድሮ አካውንታችን ስለተዘጋብን ይህን የመሰለና ቀጣዩ ቪዲዮ እንዲደርሳችሁ ሰብስክራይብ ወይም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያረጋችሁ ቤተሰብ ሁኑ። ደህና ሁኑልኝ የኔ ውዶች እወዳችኋለሁ። ደህና